የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የቤት ማኅበር አባላትና አመራሮች የተቃውሞ ሰልፍ አካሄዱም። የፌዴራል ፖሊስ በርካታ ሐኪሞችን ማሰሩን ገለጸም። የአሜሪካ ኤምባሲ በኢትዮጵያ ያለው ግጭት እንዲቆም ጠየቀም። የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያ ሊደረጉለት ነው ተባለም።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 አምባሳደር ሄርቪን ማሲንጋ ዛሬ ኢትዮጵያን የተመለከተ መግለጫ ያወጡ ሲሆን መግለጫውን ከደቂቃዎች በኋላ ለውጠውታል። አምባሳደሩ በመግለጫቸው በኢትዮጵያ ውስጥ ከአመት በላይ ያስቆጠረው ግጭት በሁሉም ሕዝብ ላይ ያስከተለውን ተጽዕኖ መገምገም ወሳኝ ነው ካሉ በኋላም በሀገሪቱ ውስጥ ለሚካሄዱ ግጭቶች ዘላቂ መፍትሔ እንዲፈለግ አሳስበዋል። ጨምረውም ፋኖ ተጨባጭና ሰላማዊ መፍትሔ ይዞ እንዲመጣና የኦሮሞ ነጻነት ግንባር ሰራዊት ደግሞ ድርድሩን እንዲቀጥል ጥሪ አቅርበዋል። በመጀመሪያ ባወጡት መግለጫ የኢትዮጵያ መንግስት ደግሞ በራሱ ህዝብ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም ያሉት አምባሳደሩም ይህኛውን ሀሳብ ግን ከደቂቃዎች በኋላ ቀይረውታል። በአዲሱ መግለጫቸው የኢትዮጵያ መንግስት ያለ ጥቃት ህዝቡን ደህንነት በማስቀደም ሰላማዊ መፍትሄ መፈለጉ እንዲቀጥል እናሳስባለን ብለዋል። የአምባሳደሩ ሀሳባቸውን በደቂቃዎች ውስጥ መቀየራቸው አነጋጋሪ ሆኗል። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር ትላንት ባወጣው ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ የዋለ መሆኑን አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገበው ሀገራት ተርታ ተሰልፋ ነበር ካለ በኋላም ካለፈው አስር ዓመት ወዲህ እድገቷ ማሽቀልቆሉን አስታውቋል። እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ መውጫ ያላቸው ምክር ሀሳቦች ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳም 62.5 ቢሊዮን ዶላር መሆኑን የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተመድ አማካኝነት ይፋ የሆነው ይሄኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑን አስረድቷል። የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት ነው ተባለ። የከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝ ያስታውቋል። በተጨማሪም ተቋሙ ለሁለት ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያ መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ የነዋሪን የባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘገቡበት ስርዓት መሆኑን ከተቋሙ የተገኘው መረጃ ይጠቁማል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ ለሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ 25 2016 ዓ ም ይፋ ማድረጉን በ ማስረጃ አስታውሷል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለ ማመላክቷል። የቤት ማህበር አባላትና አመራሮች የተቃውሞ ሰልፍ አካሄዱም። በትግራይ ክልል መቀሌ ከተማ የሚገኙ የሰባ ካሬ ቤት ግንባታ አባላትና አመራሮች ሰላማዊ ሰልፍ አካሂደዋል። አባላቱ ሐሙስ በጠሩት ሰላማዊ ሰልፍ ለስድስት አመታት የዘለቀው የመብት ጥያቄያቸው ቁርጥ ያለ ምላሽ እንዲሰጠው በምሬት ጠይቀዋል። በሰልፉ ላይ ትግራይ የመሬት ጥበት የላትም የምሪያ ቤት ጥያቄ መሰረታዊ እንጂ የምቾት ጥያቄ አይደለም ለሰባካሪ የቤት ግንባታ እንጂ ለአፓርታማ አልተደራጀንም ፍትህ ለሰባካሪ የቤት ግንባታ አባላት የሚሉና ሌሎች መፈክሮች ተስተጋብተዋል። በትግራይ ፕሬዝዳንት ጽህፈት ቤት ደጃፍ ፕሬዝዳንት ታደሰ ወረደ ወደ ስልጣን ከመጡ ለሁለተኛ ጊዜ በተካሄደውና በመቶዎች የሚቆጠሩ የቤት ፈላጊዎች የተሳተፉበት ድምፅ ሰምቶ ምላሽ የሚሰጥ የመንግስት ስራ ኃላፊ አልተገኘም። የሰባካሪ የቤት ግንባታ ማህበር አባላት ባለፈው ሳምንት በመቀለ አስተዳደር የስብሰባ አዳራሽ ተገኝተው በአጭር ጊዜ ቁርጥ ያለ ምላሽ እንዲሰጣቸው ጠይቀው ምላሽ ባለማግኘታቸው ሰልፍ ሊጠሩ መገደዳቸውን አስረድተዋል። ሰላማዊ ላይ ሰልፈኞቹ በተደራጁበት መመሪያ 4 ዝባር 2011 ዓ.ም መሰረት ለሰባካሪ የቤት ግንባታ የሚውል መሬት እንዲሰጣቸው ያቀረቡት ጥያቄ እስኪመለስ የመብት ትግላቸው በሰላማዊ መንገድ እንደሚቀጥሉ አስታውቀዋል። የፌዴራል ፖሊስ በርካታ ሀኪሞችን ማሰሩን ገለጸ። የጤና ባለሙያዎች ያነሱትን ጥያቄ እንደ ሽፋን በመጠቀም ነጭ ጋውን በማስለበስ ሁከት እንዲፈጠር ያደረጉ በቁጥጥር ስር ውለዋል ሲል የፌዴራል ፖሊስ አስታውቋል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስራ ውሎ ምርመራ ማጣራት ጀምሯል ተብሏል። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝ እና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ተብሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ በረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የህሙማንን የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወርቅ በማድረግ በመንግስት የሕክምና አገልግሎት እንዲስተጓጎል አድርገዋል ሲል ፖሊስ ገልጿል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ወቀት እንዲፈጠር ሙከራዎችን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስራ ውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የፌዴራል ፖሊስ የመብት ጥያቄ በማንሳት ስራ ያቆሙ ሐኪሞችን ማሰሩ ከህግ አንጻር ተገቢ አለመሆኑ ተገልጿል። ሰላማዊ ትግል ለማድረግ ስራ ማቆምና መብት መጠየቅ በህግ የሚፈቀድ እንቅስቃሴ ሲሆን የሐኪሞችን ድምጽ ለማፈን የሚደረጉ መሰል ተግባራት እንዲቆሙና የ የታሰሩት በፍጥነት እንዲፈቱ ንቅናቄው ጠይቋል። ኢራን በኒውክሌር ጉዳይ አሜሪካን አስጠነቀቀች። በኒውክሌር ጣቢያዎቼ ላይ እስራኤል ለምታደርሰው ጥቃት አሜሪካ ኃላፊነቱን ትወስዳለች ስትል ኢራን አስጠንቅቃለች። ሲኤንኤን እስራኤል ኢራንን ለማጥቃት እየተዘጋጀች ነው የሚል ዘገባ መስራቱን ተከትሎም የኢራን የውጭ ጉዳይ ሚኒስተር በኒውክሌር ጣቢያዎቻችን ላይ ለሚሰነዘር ማንኛውም ጥቃት አሜሪካ ኃላፊነቱን ትወስዳለች ሲሉ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስተር አባስ አርጋቺ ማንኛውም በጽዮናውያን አመራር ለሚደርስ ነገር ጠንካራ ምላሽ ኢራን እንደምትሰጥ ለተባበሩት መንግስታት ዋና ፀሐፊ አንቶኒዮ ጉተሬስ በላኩት ደብዳቤ ገልጸዋል። ዓለም አቀፉ ማህበረሰብ እስራኤል እየፈጠረችው ያለውን ሽብር እንድታቆምልን አሳስበናል ሲሉም የውጭ ጉዳይ ሚኒስተሩ ተናግረዋል። ዓለም አቀፉ ማህበረሰብ ምላሽ የማይሰጥ ከሆነም ከዚህ በፊት ባልተለመደ መልኩ የኒውክሌር መሳሪያዎችንና መሠረተ ልማቶችን በልዩነት እንጠብቃለን ያሉት፣ ቴራን ለሚሰነዘርባት ጥቃት አሜሪካን እንደ ተሳታፊ ትቆጥራታለች ሲሉም ተናግረዋል። እስራኤል በዚህ ረገድ እስካሁን ችው ነገር ባይኖርም ኢራን የኒውክሌር ጦር መሳሪያ እንድትታጠቅ ለማድረግ በተደጋጋሚ ስትዝት ቆይታለች። በጦርነት ሊያስፈሩን እየሞከሩ ነው። ነገር ግን እስላማዊ ሪፐብሊክ በጦርነት ውስጥ ያገኘውን እውቀትና ኃይለኛ ሕዝባዊ ድጋፍ ባለማወቃቸው የተሳሳተ ስሌት እየሰሩ ነው ሲሉ የኢስላሚክ አብዮታዊ ጠባቂ ሰራዊት ቃል አቀባይ የሆኑት አሊ መሐመድ ናይኒ ለመንግስት ሚዲያ ተናግረዋል።